እኛ ካልለወጥ ነው ህይወታችን፣ ማንም መጥቶ አይለውጠውም ማንም። ስለዚህ በእኛ ህይወት ውስጥ ኃላፊው እኛንን። ስለዚህ ነገሮች መቀየር ምንችለው እኛንን። እኛ ኃላፊነት ካልወሰድን ዛሬ ባለንበት ሙድ ላይ ነገ ከሆነን ምንም እንቅስቃሴ ከሌለ ያው ነው፣ ምንም የሚቀየር ነገር የለም። ዝም ብሎ ወረቀት በጻፈ መሰለህ ወይ? እና ዝም ብለህ ትምህርት ላይ ፎከስ ብታደረግ ይሻላል ብሎኛል አንድ የድርጅት አስተዳደሪ። ከአንተ የሚበልጡ ሰዎች ጓደኞችህ ካደረግ ከነሱ የምትወስደው የምትማረው ነገር አለ። ከአንተ የሚያንሱ ከሆኑ ግን ምንም የምትማረው ነገር የለም። እና ሰው አይን እንዳትፈሩ በቃ ፈጣሪያችሁን ፍሩ። ደፋር ሆኑ። ላመናችሁበት ነገር ፊት ለፊት ሄዳችሁ ተጋፈጡ። የሀብታም ቤት ውስጥ ተወላጅ በሆን የከተማ ተወላጅ ምናምን በሆን ምንም የምቀይረው ነገር የለም። በቃ ተኝቼ ምናምን ፈታ ብዬ እንትን አሳልፋለሁ። ድህነቴ በጣም ጠቅሞኛል ለሆነ ነገር። ህልም ካላችሁ ያንን ህልም ለማሳካት ብዙ ዋጋ መክፈል አለባችሁ። በጣም ፓሽኔት ባልሆን ኖሮ 37 የፈጠራ ስራዎች አልሰራም ነበረ። ጀስት የሆነ ድርጅት ሄጄ ፕሮፖዛል አቅርቤ ስጠይቅ ዝም ብሎ ወረቀት በጻፈ መሰለህ ወይ እና ዝም ብለህ ትምህርት ላይ ፎከስ ብታደረግ ይሻላል ብሎኛል አንድ የድርጅቱ አስተዳደሪ። ድጋፍ አድርጉልኝ፣ እንደዚህ አይነት እቃዎች ግዙልኝ፣ እንዲህ መስራት እፈልጋለሁ ብዬ በምጠይቅበት ምክንያት ሰዓት ማለት ነው። ስለዚህ አንድ ሁለት ሶስት ሪጀክሽኖች ምናምን በቃ ሪጀክት በመደረጋቸው ኦኬ በቃ ሪጀክት ተደረግኩኝ ብዬ ነገሮች ብተው፣ አሁን የነበርኩት ኦር ትምህርቴን እየተማርኩኝ ነበረ፣ የሄክስ ላፕስ ና የአይቤክስ ድርጅቶች ባለቤት አልነበርኩ። ይቅርታ በዚሁ አጋጣሚ ትምህርት መጥፎ ነው ብዬ እየነገርኳቸው አይደለም። እኔ ሰልፍተውት ነኝ ማንኛውም ሰው እስከ 12 ከተማረ በኋላ ኢንተርኔት ላይ ብዙ ነገሮች ማግኘት ይችላል። ራሱ በደንብ ካስተማረ ኢንተርኔት ላይ በቂ እውቀት ካለው ነገሮች ሁሉ መስራት ይችላል። ትምህርት ደግሞ አካዳሚክ ፐርፎርማንስ በጣም ያስፈልጋል ምለው እኔ አንደኛ፣ የፖለቲካ ኢንተረስት ካለ የሆነ ቦታ ላይ ፖለቲካ ፖዚሽን ለመያዝ ነው። ሁለተኛ ደግሞ ለመቀጠር ነው። እኔ ለመቀጠርና ለፖለቲካ ፍላጎት ስላልነበረኝ ለፖለቲካ ፍላጎት ስላልነበረኝ ትምህርቴን ተውኩኝ። ድርጅት ከፈትኩኝ። አሁን ሀያ አራት ሰራተኞች ፕሮፌሽናል የሆኑ የተማሩ የተመረቁ ሀያ አራት ሰራተኞች ከእነሱ ጋር እየሰራሁኝ ይገኛለሁ ማለት ነው። ስለዚህ የምትፈልጉት ነገር ከውስጣችሁ ከሆነ ማንንም ሳታማክሩ በራሳችሁ ውሳኔዎች መወሰን ትችላላችሁ። በጣም ከባባድ ውሳኔዎች በራሳችሁ መወሰን፣ ነገሮች በደንብ ማስኬድ ምናምን ትችላላችሁ። ሌላኛው ነገር ደግሞ የሰው አይን እንዳትፈሩ በቃ ፈጣሪያችሁን ፍሩ። ደፋር ሁኑ። ላመናችሁበት ነገር ፊት ለፊት ሄዳችሁ ተጋፈጡ። መምሰል መፈልጋቸው ሰዎች በጣም ፎሎ አደርጋለሁ። ለምሳሌ ሊንክዲን ላይ እና አዲስ አለማየሁን ፎሎ አድርጋለሁ። ፌስቡክ ላይ በተመሳሳይ በጣም እኔን ሼፕ ሊያረጉኝ የሚችሉ እያንዳንዱ እንቅስቃሴያቸው እያየው ኮፒ ማረጋቸውን ሰዎች ፎሎ አረጋለሁ። በተመሳሳይ እናንተ ስፖርት ላይ የሆነ ነገር ላይ ኢንተረስት፣ አርት ላይ ኢንተረስት ካላችሁ እዛ ነገር ላይ በጣም ሞዴል የምትሏቸው ሰዎች ፎሎ አድርጉ። ምክንያቱም በየቀኑ የምታዩት ነገር፣ በየቀኑ የምትሰሙት ነገር፣ በየቀኑ የምትሄዱበት ነገር እናንተን በጣም ሼፕ ያረጋችኋል። ሌላኛው ነገር ደግሞ ያው ኢንቫይሮንመንታችሁ በጣም ወሳኝ ነው። ወደ ሆነ ቦታ ስትሄዱ ለምሳሌ ሞዴል መሆን የሚፈልግ ሰው ከሶፍትዌር ዴቨሎፐሮች ጋር ቢውል ምንም አይጠቅመው። ስለዚህ ሞዴል መሆን የሚፈልግ ሰው ከሞዴሎች ኦር ሪሌትድ ከሆነ ነገር ላይ ቢውል ብዙ ነገር ይጠቀማል። ሌላኛው ብዙ የጠቀመኝ ነገር አባቴ አንዳንዴ ከትምህርት ቤት ከተመለስኩኝ በኋላ እሱም ከስራ ከተመለሰ ውጭ ምናምን ይቆማል፣ መግሪብ ሰዓት እስኪደርስ ድረስ ጓደኞቼ እያፋጩ ለጨዋታ ምናምን ሲጠሩኝ፣ እኔ ውስጥ አለሁ እያነበብኩኝ የሆነ ነገር እየሰራሁ ነው፣ ግን እሱ የሉም ነበር የሚላቸው እና ብዙ ጊዜ ይመክረኝ የነበረው ነገር ምንድን ነው፣ ከአንተ የሚበልጡ ሰዎች ጓደኞችህ ካደረግ ከነሱ የምትወስደው የምትማረው ነገር አለ፣ ከአንተም የሚያንሱ ከሆኑ ግን ምንም የምትማረው ነገር የለም እና አካባቢህን በደም ቃኝ ነበር የሚለኝ እና አካባቢያችሁ በደም ቃኝ መሆን በምትፈልጉት ነገር እራሳችሁ ክበቡ። ያኔ ወደምታስቡት መንገድ በጣም በፍጥነት መሄድ ነገሮችን በፍጥነት አቺቭ ማድረግ ትችላላችሁ። የመጀመሪያው ቅድም እንዳልኩት ዙሪያ የከበብኳቸው ጓደኞቼ ፑሽ ሚያረጉ ጠንካራ የሆኑ መጥፎ ልምዶች ልማዶች የሌለባቸው በጣም ለጥሩ ነገር ፑሽ የሚያደርጉ በጸባይ ወር አህላቅ ሊሆን ይችላል ወር በትምህርት አካዳሚክስም በሌሎች ነገሮች ሁሉ የተሻሉ ሰዎች በዙሪያዬ መክበቤ በጣም ጠቅሞኛል። ሁለተኛ ድሪም ያደረግኩት ነገር አለ። ከዛ በኋላ ደግሞ ይሄንን ድሪም ላይ በደንብ አምኜ ገግሜ ወደ ድሪሜ መጓዜ በጣም ጠቅሞኛል። የመጨረሻው ሶስተኛው ነገር ድህነቴ በጣም ጠቅሞኛል። በእርግጠኝነት እርግጠኝነት የሀብታም ቤት ውስጥ ተወላጅ በሆን የከተማ ተወላጅ ምናምን በሆን ምንም የምቀይረው ነገር የለም። በቃ ተኝቼ ምናምን ፈታ ብዬ አሳልፋለሁ። ስለዚህ የድሀ ልጅ ስትሆኑ የገጠር ልጅ ስትሆኑ የምትቀይሯቸው በጣም ብዙ ነገሮች አሉ። አንዳንዴ የራሳችን ብቻ አይደለም ኃላፊነት የምንወስደው በህይወት ውስጥ ራሳችን ብቻ ሳይሆን መቀየር ያለብን እንበልና የእናታችን ሊሆን ይችላል የአባታችን አባታችን ማስደሰት በቃ ከሚኖርበት ነገር ላይ የተሻለ ሌቭል ውስጥ እንዲሆን ለዛ ነገር መስራት፣ ለእህቶቻችን፣ ለወንድሞቻችን እነዚህ ነገር በማሰቤ ከራሴ አልፎ ማለት ነው። ይሄንን ነገር በማሰቤ በጣም ጠቅሙኛል። እኛ ካልለወጥ ነው ህይወታችን፣ ማንም መጥቶ አይለውጠውም ማንም። ስለዚህ በእኛ ህይወት ውስጥ ሀላፊው እኛንን። ስለዚህ ነገሮች መቀየር ምንችለው እኛንን። እኛ ሀላፊነት ካልወሰድን ዛሬ ባለንበት ሙድ ላይ ነገ ከሆንን፣ ምንም እንቅስቃሴ ከሌለ ያው ነው፣ ምንም የሚቀየር ነገር የለም። ስለዚህ ያ ነገር በጣም ጠቅሙኛል። በፈተና ላይ ላለ ሰው በመክረው ነገር ቅድም እኔ በጣም ብዙ ፈተናዎች አልፍ ያለው በዋናነት የገጠር ልጅ መሆን ከድሀ ቤተሰብ መወለድ የሚሉት በዋናነት የሚጠቀሱ ናቸው። ከዛ ደግሞ ቤተሰቦቻችሁ እስከ የተወሰኑ አመታት ድረስ እናንተ የምትሰሩበት ነገር ላይ ሳይደግፏችሁ ብቻችሁ ፋይት ማድረግ እና ብቻችሁ ነገሮች እየሰራችሁ አቺቭ ማድረግ ና የትኛውም ነገር ከውስጣችሁ ፓሽን ካለ አደርገዋለሁ ብላችሁ ካሰባችሁ እና የሆነ ዛሬ ሰርታችሁ ከዛ የዛሬ ሳምንት መስራት ሳይሆን በየቀኑ ኮንሲስተንሲ ኖሮ የሆነ ነገር አድ እያደረጋችሁ ከሄዳችሁ ማሳካት የምትፈልጉት ነገር ማሳካት በምትፈልጉበት ጊዜ ማሳካት ትችላላችሁ። ስለዚህ በፍጹም ተስፋ እንዳትቆርጡ። ተስፋ በጣም ወሳኝ ነገር ነው ለሰው ልጅ። በፍጹም ተስፋ ሳትቆርጡ ድሪም አድርጋችሁ በድሪማችሁ ደግሞ የሚያስፈልጋችሁን ሁሉ ነገሮች አሁን ቀደም በዙሪያችሁ ሰዎች መክበብ ብያለው። ሌላ መጨመር የምፈልገው ነገር ደግሞ ስፒሪቹዋሊ በጣም ኮኔክት ማድረግ አለባችሁ። ስፒሪቹዋሊ ኮኔክት ካላደረጋችሁ ከዛ አለም ውስጥ ከወጣችሁ ጫጫታ ውስጥ ነው የምትሆኑት። ስለዚህ ስፒሪቹዋሊ ሙስሊም ከሆናችሁ እስልምና ውስጥ፣ ክርስቲያን ከሆናችሁ ክርስትና ውስጥ በደንብ ጠልቃችሁ ገብታችሁ ከፈጣሪያችሁ ጋር እያወራችሁ ነገሮች በደንብ ማሳካት ትችላላችሁ። መሆን የምንፈልገው ነገር ውስጣችን የሚቀጣጠለው ነገር ተጠቅመን መሆን እንችላለን። ግን ያ የሚቀጣጠለው ነገር ግን ለደቂቃም ቢሆን መጥፋት የለበትም። ሁሌም በርኒንግ ዲዛይራችሁ በመጠቀም ማሳካት የምትፈልጉት ነገር ሁሉ ማሳካት ትችላላችሁ። በፍጹም ተስፋ እንዳትቆርጡ፣ እየቀኑ አድ እያደረጋችሁ ወደ ድሪማችሁ ሂዱ። ድሪም ድሪም ብቻ ሳይሆን ከሰራንበት እውን ይሆናል። የምታስቡት ኢማጅን የምታደረጉት ነገር ይሆን። ለምሳሌ ክላስሩም ውስጥ ቁጭ ብዬ እኔ የማስበው የሆነ ቦታ ላይ ተቀጥሪ ምናምን ገብቼ ኦፊስ ምናምን ስታይሉ ምናምን ኮፊ ቀርቶ ምናምን ሰርቶ መውጣት ደሞዝ መቀበል ምናምን አልነበረም። በቃ የኦፊሱ ኃላፊ ሆኜ ስራዎች ምናምን በፈለግኩት መንገድ እንዲሄዱ። በተለይ ኃላፊ ስትሆኑ ድሪማችሁ በደንብ የሚያምንበት ቲም ካለ በደንብ ይሳካል እና እኔ ቲሜን በዚሁ አጋጣሚ በጣም ማመስገን እፈልጋለሁ። ትክክለኛ ቲም በመያዝ ክላስ ሩም ውስጥ መምህር ፕራይመሪ ስኩል ውስጥ ስንማር ኢማጅን ያደረግኳቸው ነገሮች ሁሉ ሆነው አይቻቸዋለሁ። አሁን ደግሞ መሆን የምፈልገው ነገር አለ። ፎርብስ ላይ መቅረብ እፈልጋለሁ። ቴዴክስ ላይ መቅረብ እፈልጋለሁ። እነዚህ ሁሉ ነገሮች እንደሚሆኑ ከአላህ ጋር እርግጠኛ ነኝ።